ጽናት የኪራን አባት ትዕዛዝ ለመፈጸም ሀሴትና ኪራን ለማቀራረብ ኪራን ደግሞ ከራሷ እያራቀች ነው ያለችው። አሁን ላይ ያላት አማራጭ ኪራን ከራሷ ለማራቅ መሞከር ነው። ያንን ነገር ደግሞ እያደረገች ነው ያለችው። በመጨረሻም ኪራ አሁን ላይ ለምን ከኔ እንደራቀች በፊትስ ለምን ወደ እኔ ቀረበች፣ የሚለው ነገር ጥያቄ ሆኖበታል። ኪራ አሁን ግራ ገብቶታል። ለምን እንደዚህ መራቅና መነጫነጭ መቀየር እንደፈለገች አሁን ላይ ፍቅራችንን በደንብ እንኖርበታለን ባልንበት ሰዓት ላይ እንዴት እንደዚህ ልትቀየርብኝ ትችያለሽ? ከዚህም በፊት ለቤተሰቦቻችን እንናገር እስከ መቼ ድረስ ደብቀን እንችላለን ብዬ ጠይቄሽ ነበረ። አይ ይሄ ነገር አይሆንም አባቴ የሆነ ነገር ይሆንብኛል፣ መናገር የለብኝም። በዚህ ላይ ደግሞ ትምህርት እንደማልማር እሱን እሺ ልነግር እችላለሁ፣ ግን ደግሞ የኔና የአንተን ግንኙነት የኔ አባት ማወቅ የለበትም ብለሽ እምቢ አልሽኝ አንቺ ነሽ። እና አሁን ላይ ቤተሰቦቻችንን አሳውቀን ቢሆን ጥሩ ነበረ። እሱንም ደግሞ አንቺ ነሽ እምቢ አልሽው እንጂ እኔ እምቢ አላልኩኝም፣ እያላት ነው ያለው ለጽናት። ጽናት አሁን ላይ የኪራ አባት ትዕዛዝን ለመፈጸም እንጂ ለሌላ ነገር አይደለም። ኪራን ጠልታው አይደለም፣ አሁን ላይ ከራሷ እያራቀች ያለችው። የኪራ አባት ቃል ሲያስገባት በነበረበት ሰዓት ላይ አንድ እውነታ መናገር ትችል ነበረ። ከኪራ ጋር ግንኙነት እንዳላት፣ እሱን እንደምትወደው፣ እሱም ደግሞ እሷን እንደሚወዳት ተናግራ ቢሆን ኑሮ ይህ ሁሉ አይፈጠርም ነበረ። ጽናት ግን እውነታውን ሸፋፍና ነበረ ያለፈችው ጽናት ግን አንድ አማራጭ ነበራት። ከኪራ ጋር ያላትን ግንኙነት እዛው ለኪራ አባት ተናግራ አንድ እውነታን ማወቅ ይኖርባት ነበረ ማለት ነው። ጽናት ግን ይህንን ያላደረገችበት አንድ ምክንያት ነበራት። የኪራ አባት ምን ብሏት ነበረ ከዚህ በፊት? የእነሱ ኑሮና የኪራ አባት ወይ ደግሞ የኪራ ቤተሰብ ኑሮ የተለያየ ነው፣ ሰማይና ምድር እንደሆነ ሲነግራት ነበረ ከዛ በኋላ ያ ነገር በጣም ከብዷታል። ከባድ ነገር ነበረ ሲላት የነበረው ከዛን ጊዜ ጀምሮ ነው። እንግዲህ አሁን ላይ የእኔ አባት ምንም የለውም፣ ደካማ ነው፣ ደሃ ነን። የነሱ ቤተሰብ ግን ያው ጥሩ ሁኔታ ላይ ስላሉ ብላ ስላሰበች ነው። እናም ደግሞ የሀሴት አባት ኑሮና እንዲሁም ደግሞ የኪራ አባት ኑሮ ያው ስለሚመጣጠን ብሎ ነው እንግዲህ ሲያስረዳት የነበረው ማለት ነው። እና ደግሞ እሱ አሁን ላይ እያሰበች ያለችው የኑሮ ሁኔታ ነው ማለት ነው። ምክንያቱም አንዱ ይኖረዋል፣ አንዱ አይኖረውም። የኪራ አባት እንግዲህ ኩሽና ውስጥ ሲላት የነበረው ይህን ነበረ። ይህ ነገር ደግሞ ለጽናት በጣም ከብዷታል ማለት ነው። አንዳንድ ጊዜ ሰው ባለን ነገር ነው የሚገምተን ማለት ነው ውስጣችን ያለው ውበት እንዲሁም ደግሞ ውስጣችን ያለው ውቀትን አይደለም የሚመለከተው። የሰው ልጅ ብዙ ጊዜ የሚመለከተው እኛ ባለን ሀብት ነው የሚለኩን አንዳንድ ሰዎች። ያ ነገር ደግሞ ፅናትን እንግዲህ አስከፍቷታል ማለት ነው። ለዛም ነው አሁን ላይ ራሷ እንግዲህ ተስፋ ቆርጣ፣ በኪራም ተስፋ ቆርጣ አሁን ላይ ሀሴትና ኪራን ለማቀራረብ እየሞከረችው ያለችው ማለት ነው። የኪራ አባት እንግዲህ አስከፍቷታል። ለዛም ደግሞ ይቅርታ ለተና ትላንትና ማታ ለተናገርኩሽ ነገር ይቅርታ ስሜታዊ ስለሆንኩኝ ነው ብሎ ይቅርታ ጠይቋታል። እሷም ደግሞ ይቅር ብለዋለችው ማለት ነው። አሁን ላይ ግን ምንም ቢሆን የወጋ ብረሳ የተወጋ አይረሳም እያለች ኪራንም እየወቀሰችው ነው ያለችው ማለት ነው። ግን ደግሞ በኪራ ጨክና አይደለም። የኪራ አባት እሷን ስላስጨነቃትና ቃል ግቢልኝ እንዳትናገሪ ብሎ ያንን ነገር ቃል ስላስገባት አሁን ላይ ለኪራ ሳትናገር ራሷን እየጎዳች የኪራ አባት እንግዲህ አስተሳሰቡ በፊት ላይ በጣም አሪፍ ነበረ። አሁን ላይ ግን የነ ሀሴት ኑሮ ከነ ኪራ አባት ጋር እንደሚመጣጠንና እንዲሁም ደግሞ የነ ጽናት ቤተሰብ በኑሮም ከነሱ ጋር እንደማይመጣጥኑ አድርጎ ነበረ ሲናገራት የነበረው ማለት ነው የነ ጽናት አባት ኑሮ እንግዲህ ዝቅ ያለ ስለሆነ የነሱ ደግሞ ያው በሀብትም በሁሉም ነገር ከፍ ያሉ ስለሆኑ ያ ነገር እሷን ደግሞ አስከፍቷታል ማለት ነው ጽናት እውነት ያላት የኪራ አባት ያን ዕለታት አኔን ራሱ አናዶኛል ምክንያቱም ጽናት መልካም ሰው ስለሆነች እንዲሁም ደግሞ አስተዳደጓ ለሰው ያላት ክብር ነው እንጂ ማየት ያለባቸው እነሱ ዝቅ ያለ ኑሮ ስለኖሩ ድሃ ስለሆኑ አንዳንድ ነገሮችን መናገር የለበትም ነበረ። ያን ለታ ሲናገራት የነበረው ሁላችንም ያስከፋው ነገር ነው። ከኪራ አባት እንደዚህ አይነት ቃላቶችን አልጠበቅንም ነበረ። አሁን ላይ ግን ለጽናት ከባድ ነገር ሆኗል ማለት ነው። ስለዚህ የኔ አባት ኑሮ እንዲሁም ደግሞ የእኛ ኑሮና የነኪራ ቤተሰብ ኑሮ ስለማይመጣጠን እኔ የደሃ ልጅ ነኝ፣ ይቅርበት በኋላም ደግሞ እኔ በሰራተኝነት ስለመጣውኝ አሁን ያ ስሜቱ አይጠፋም። እኔ ሰራተኛ ነኝ፣ እሱ ደግሞ አሰሪ ነው እያለች ነው ያለችው ማለት ነው። ስለዚህ ጽናት በጣም ከብዷታል። ግን ደግሞ አሁንም ኪራና ሀሴትን ለማቀራረብ አልቻለችም። ገና ሀሴት ከመምጣቷ በቅናት እንግዲህ ተፍጨርጭራለች ማለት ነው። ጽናት እውነት አላት። የራሷን ፍቅር አሳልፋ ለ እንግዲህ ሀሴት ልትሰጥ ነው። ሀሴት በእንግድነት ነው የመጣችው። የምታውቀው ነገር ምንም የለም። እንዲሁም ደግሞ ኪራም የሚያውቀው ነገር የለም። እነሱ ቤት እንደምታርፍ ነው የሚያውቀው ማለት ነው እንግዲህ እሷም የምታውቀው እዛ ቤት ውስጥ እንደምትኖር ማለቴ፣ እዛው እንድታርፍ ለእንግድነት እንደመጣች ነው የምታውቀው። ለአባቷም ስትለው ነበረ ተደዋውላ። አባቴ እንግዲህ ቦታው በጣም ተመችቶኛል፣ የኪራ አባትም መልካም ሰው ነው፣ ኪራም በጣም መልካም ሰው ነው። ግን ደግሞ ለምን እንደመጣው ስላላወቅኩኝ ነው እንጂ ቤቱ ተመችቶኛል ብላ ስትናገር ነበረ። እናም አሁን ላይ ለኪራ ያላት ነገር ወደ ፍቅር ስላልተቀየረ ምንም አይነት ነገር ቢፈጠሩ እንኳን አታሰጋ ማለት ነው ምክንያቱም የምታውቀው ነገር የለም የኪራ አባትና የሀሴት አባት ብቻ ነው እንግዲህ የሚተዋወቁት ማለት ነው እና የኪራ አባትም ኪራና ሀሴትን ለማቀራረብ ሲል እንግዲህ ጽናት በመሀል ገብታ ይሆናል አደለ መንገድ እንድትሆናቸው እንዲፋቀሩ እንድታደርግ ነበረ ሲያደርግ የነበረው ማለት ነው። የኪራ አባት ግን ምን ሆኖ ነው ከዚህ በፊት አንድ ላይ ሆኖ አልጋ ላይ እንግዲህ አይቷቸዋል። ተናዶ ነበረ የወጣው ግን ደግሞ የጽናት ቤተሰብ አነስተኛ ኑሮ ስለሚኖሩ የሆነ ሀሴትና ኪራ እንዲፋቀሩ ያደረገው ለማድረግ ሙከራ እያደረገ ያለው ሚያስ ብላል። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ከረማችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ጽናት ድራማ እንግዲህ ተወዳጅ እየሆነ መጥቷል። እናም ደግሞ አሁን ላይ ጽናት በጣም ታሳዝናለች። እናም ደግሞ ኪራም እንደዛው ኪራ ለፅናት ስል ብዙ ነገር ተፈትኗል። ፅናትም ለኪራ ስትል ብዙ ነገርን ተፈትናለች ማለት ነው። አሁን ላይ ደግሞ በእነሱ ፍቅር መሀል እንግዲህ ቤተሰብ ገብቷል። ያንን ነገር ደግሞ ፅናትም ያልተናገረችበት የራሷ ምክንያት አላት። አሁን ላይ ደግሞ ለኪራ ብትናገር መፍትሄ አታጣም ነበረ። ግን ደግሞ አንዳንድ ጊዜ እግዚአብሔር ያለልንን እንጂ የምንኖረው እኛ የፈለግነውን አይደለም ማለት ነው። ወርቅ እንኳን በእሳት ተፈትኖ ነው እንግዲህ እኛን የሚያጌጠው። አሁን ላይ የኪራና የፅናት ፍቅር ፈተናዎች በፈተናዎች ቢከበብም ግን ደግሞ ለእኛ የተጋገረ እንጀራ ይሻግታል እንጂ ማንም አይበላም ማለት ነው። ሀሴትም ምናልባት ኪራን ላትወድ ትችላለች። ምክንያቱም አብሮ አደግ ናቸው። ግን ደግሞ ቤተሰብ እና ቤተሰብ እንግዲህ ስለተግባባ ብቻ ኪራና ሀሴትን ለማጋባት ምንም ቢጥሩ እንኳን አይሳካላቸው ማለት ነው። ስለዚህ የኪራ አባትም አስተሳሰቡን አሳምሮ እንግዲህ፣ ሀሴት ትወስዳለች ብላችሁ ታስባላችሁ? ኪራን እንዴ! እኛማ አሳልፈን አንሰጣትም፣ አንሰጣትም ኪራ ማለት ነው። ኪራ የጽናት ብቻና ብቻ ነው ማለት ነው። ጽናትዬ እንግዲህ አሁንም ገና ሳታቀራርባቸው በቅናት ተፍጫጭራለች። እውነት ለመናገር የኪራ አባት ቃል በያስገባት ኑሮ ኪራን አሳልፋ ለሀሴት አትሰጥም። እንግዲህ ውለታ ነው። እንዲሁም ደግሞ የእናት ነገር ይዟት ነው እንጂ ያ ሁሉን ነገር ታስተካክል ነበረ። ግን ደግሞ የኪራ አባት የኪራ እናት በካንሰር ህመም እየተሰቃየች እንደሆነ ሲነግራት ነበረ። እናም ደግሞ እሷ ከመሞቷ በፊት የልጇን አለም ማየት ትፈልጋለች። ስለዚህ አንቺ ደግሞ ሀሴት እና ኪራ እንዲቀራረቡ ማድረግ አለብሽ ብሎ ስላስገደዳት ነው። ያንን ነገር ደግሞ እሺ ብላ ቃል ገብታለታለች። የኪራ አባት እንግዲህ ወይ ፈተና ውስጥ አስገባት እኮ አታሳዝን ምንም አንድ አደለ ከኪራ ላይ ይተ ባታያት ደስ ይለናል፣ ግን ደግሞ ያው የድራማው ባህሪ ነው። እኛ እኮ በድራማ ሁሉ ቅጥል ብለን ልንሞት ነው እውነት ለመናገር ማለት ነው። እና ናሆምም እንግዲህ በጣም ተናዷል ጽናት በዚህ ልክ መቀየሯን። አንዳንድ ጊዜማ እንትና ናሆም የሚለው ነገር በጣም ነው እኔ የሚገርመኝ ማለት ነው። ቤቲ ሰርጀሪ ተሰርታ መታ ነው ወይስ ጽናት ናት እንደዚህ የተቀየረችው? እያለ ነበረ። እውነትም ክፉዋ ቤቲ ነው የሆነችው ማለት ነው። ኪራን እንዴት እንዴት እንደተናገረች አይታችኋል። ከዚህ በፊት ስታደርገኝ የነበረውን የረሳው መሰለህ እንዴ? ደፍረህኝ፣ እንዲሁም ልጄን አወረዳችሁብኝ፣ ቤትንም አሳብደሃታል። ስለዚህ ለቤት እያሉን ክለኔ አቶንም ብላ እንግዲህ የአይምሮ ስብራት እየሆነችበት ነው ያለችው በፊት ላይም ለኪራም ብላ ነበረ። እኔና አንተ እኮ ምድርና ሰማይ ነን አንተ የሀብታም ቤተሰብ ነ ለዛውም፣ የከተማ ልጅ ነ እኔ ደግሞ የገጠር እናም ደግሞ በኑሮም ዝቅ ያልነ ህይወትን ነው የምንኖረው፣ እንዴት ሊሆን ይችላል? ብላ ስትነግረው፣ ሌሎቹ ደግሞ እንዲስቁብህ እንዲሳለቁብህ አልፈልግም፣ ሁሌም ያንተ ደስታ ነው የምፈልገው ስትለው ነበረ ማለት ነው። እሱ ደግሞ ማን አባቱ ነው የሚስቅብን በኛ ፍቅር፣ እኔና አንቺ እንዋደድ እንጂ እኔ ልውደድሽ እንጂ ስለሌላው ሰው አይመለከተኝም ብሎ አስተሳሰቡን ቀይሮ አሁን ላይ እሷ እንዳትጎዳ ብቻ የሚፈልግ ነው። እናም ደግሞ በስተመጨረሻም ለእኔ ያላት ነገርን እጠይቃታለሁ ብሎ ለራሱ ቃል ገብቶ ነበረ። ቃል በገባ መሰረት ሄዶ ቢጠይቃት ሌላ መልስ ነበረ ያገኘው። ከዛ በኋላ እንግዲህ ወደ ውጭ ወጥቶ ወደ ቤትም አልመለስም ብለዋል ለማለት ነው ክፍል 49 ላይ የምናየው ይሆናል። ናሁም እና ሜሩም እንግዲህ እንደ አዲስ ፍቅራቸውን ጀመርመር አድርጎ ነበረ። ከዛ እንግዲህ ሀሴት አቋረጠቻቸው። እዚህ ቤት ምን እየተካሄደ ነው? ሁሉም እኔን ሳዩ ይደነባበራሉ፣ ይደነግጣሉ። ምን አይነት ነው? ምናምን ብላ እንግዲህ ጥያቄ ውስጥ ገብታለች። አንባቢ ናት፣ ስፖርት ሰሪ ናት፣ ብቻ ንቁ ናት፣ ሀሴት ማለት ነው። ስለዚህ ሙድ የገባ ስለሆነች የጽናትና የኪራን ፍቅር ታፈርሳለች ብዬ አልጠብቅም። ምክንያቱም ምንም የምታውቀው ነገር የለም እሷ በአሁን ሰዓት ላይ። ኪራም እንደዛ ምንም የሚያውቀው ነገር የለም ኪራ። አሁን ጽናት የራሱ ህይወት እንዲጀምር ለናሆም ብትነግረውም ናሆም ለኪራ ከነገረ በኋላ ኪራ ምን የሚያደርግ ይመስላችኋል? እናም ደግሞ የኪራ አባት ለኪራ በጣም ቁጡ ሆነዋል ማለት ነው። እንደ በፊቱ አይደለም እየተቆጣጡ ነው ያሉት። እናም ደግሞ ቶሎ ብለሽ እንድታሳኪልኝ እፈልጋለሁኝ። እናም ደግሞ ለአንቺ ምን እንደማደርግ አንቺ አታቂም፣ እኔም እድርሻለሁ፣ ለጥሩ ጥሩ ባልፈልጌ ድርሻለሁኝ እያለ ነበር። እኔ በአሁን ሰዓት ላይ ዝግጁ አይደለሁም ብላ ነበረ። የፈራችው ነገር እንግዲህ ጽናት ላይ ደርሷን ማለት ነው። ከዚህ በፊት እንግዲህ አንዳንድ ነገሮች አብረን ብንሽርብትን ብንል ምናምን ሲላት፣ አሁን ላይ ዝግጁ አይደለሁም ብላ እምቢ ብላ ነበረ። ይህ ነገር እንደሚመጣ አውቃለች ማለት ነው። ሆዷ የሴቱ ድኮ የሆነ ነገር ሲመጣበት ያውቃል፣ እውነት ለመናገር ማለት ነው። ምን ያጋጥመኛል ከሱ ከእሱ ጋር የሆነ ነገርስ ባደርግ ልጅ ሊፈጠር ይችላል። ብቻ የተለያዩ ነገሮች በህይወት ውስጥ ፈተና ሊኖሩ ይችላሉ ብላ ስላሰበች ያኔ ነገር ምንም። ግን በ በፅናትና በኪራ መሀል አሁን ላይ የተፈጠረ ነገር የለም። ስለዚህ ይህንን ነገር ለሚሩም ስትናገር ነበረ ማለት ነው። እኔና ኪራ መሀል ምንም የተፈጠረ ነገር የለም ብላ ስትናገር ነበር። እና አሁን ላይ እንግዲህ እንደምንም ብላ ሀሴት እና ኪራን ለማቀራረብ እየሞከረች ነው ያለችው፣ ጽናት ማለት ነው። ይህ ነገር ለጽናት የሚሳካ ይመስላቸዋል። ከዚህ ሁላ እንደው ሁሉንም ነገር ነግራ ቁርጧን ብታውቅ ጥሩ ነበረ ያን ዕለት አለ ኪራ አባት። እኔ ቢሆን እንግዲህ እንደዛ ነው የማደርገው፣ አፍረጭጭ ነው የምናገረው። ምክንያቱም የሰው ልጅ እንግዲህ ያው ራቁቱን የተወለደው ምንም ኖሮት ሀብታሙ ነው አይደለም የተወለደውና ሀብት ደግሞ ተሰርቶ የሚገኝ ነገር ነው። ያለም ሊያጣ ይችላል፣ ያጣም ደግሞ ሊያገኝ የሚችል ነገር ስለሆነ ፊት ለፊት ተናግራ ያን ለታ የኪራ አባት ምንም ቢያመጡ ያው ያለውን ነገር በጸጋ መቀበል ነበረባት። ወይ ይሆናል ወይ አይሆንም፣ የሚለውን ነገር ታውቅ ነበረ። ግን ደግሞ የአላት ማታ የተናገራት ነገር ስለነበረ ያንን ነገር እንግዲህ እንትን ውስጥ በማስገባት ኪራና ሀሴትን አቀራርባለሁ ብላ ለኪራ አባት ቃል ገብታለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ነባሮች ይህንን ቪዲዮ እንግዲህ እስከ መጨረሻው እዩት። አዳዲስ ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ አድርጉ።